የምትገኘው ኢትዮጵያ ውስጥ መሆኑን አሜሪካዊ ሳይንሲስት አረጋግጡ ዝርዝሩን እንደሚከተለው እናቀርበዋለን። አሜሪካዊ ሳይንሲስቱ መሐመድ ጃዊድ አለምን ጉድ ያደረገ አዲስ ዜና ይዘው ብቅ ብለዋል። በአሜሪካ ቴክሳስ ግዛት የሚገኙ ተመራማሪ ቡድኖች የመጽሐፍ ቅዱስ የኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ኢትዮጵያ መሆኑን አስታውቀዋል። እንደ ሳይንሲስቶቹ ጥናት መሰረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ ነበረ። የጥናት ቡድኑ የኤደን ገነት መገኛው በምርምር ውጤታቸው መሰረት በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ብሉ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ መሆኑን አረጋግጠዋል። አሜሪካዊ ሳይንቲስቱ መሐመድ ጃጅ ከዚህ በፊት ከአስራ አንድ በላይ የእስልምና ጥናት መጽሐፎችን በማሳተም የሚታወቅ ሲሆን በዚህ አዲስ ጥናት ውጤትም ኤደን ገነትን በተመለከተ የሚያመለክተውም በባህር ዳር ጣና ሐይቅና ዙሪያው ያሉትን ደጋማ ቦታዎች እንደሚሸፍንና የበርካታ ወንዞችን ስርዓት እንደሚመግቱ አረጋግጧል ብለዋል። ይህ ለኢትዮጵያ ትልቅ ዜናና ብስራት ነው። ላቸውን ዜናዎች ይዘመጥተናል በቅድሚያም አርዕስተ ዜና የኤዶም ገነት የምትገኘው ኢትዮጵያ ውስጥ መሆኑን አሜሪካዊ ሳይንሲስት አረጋግጡ ዝርዝሩን እንደሚከተለው እናቀርበዋለን። አሜሪካዊ የሳይንቲስቱ መሐመድ ጃዊድ ዓለምን ጉድ ያደረገ አዲስ ዜና ይዘው ብቅ ብለዋል። በአሜሪካ ቴክሳስ ግዛት የሚገኙ ተመራማሪ ቡድኖች የመጽሐፍ ቅዱስ የደንግነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ኢትዮጵያ መሆኑን አስታውቀዋል። እንደ ሳይንሲስቶቹ ጥናት መሰረት የደንግነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ ነበረ። የጥናት ቡድኑ የደንገነት መገኛው በምርምር ውጤታቸው መሰረት በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ብሉ አባይ በሚጀምርበት የጣና ሀይቅ ደቡባዊ ጫፍ አቅራቢያ መሆኑን አረጋግጠዋል። አሜሪካዊ ሳይንቲስቱ መሐመድ ጃጅ ከዚህ በፊት ከአስራ አንድ በላይ የእስልምና ጥናት መጽሐፎችን በማሳተም የሚታወቅ ሲሆን በዚህ አዲስ ጥናት ውጤትም ኤደን ገነትን በተመለከተ የሚያመለክተውም በባህርዳር ዳር ጣና ሀይቅ እና ዙሪያው ያሉትን ደጋማ ቦታዎች እንደሚሸፍንና የበርካታ ወንዞች ስርዓት እንደሚመግብ ጥናቱ አረጋግጧል ብለዋል። ይህ ለኢትዮጵያ ትልቅ ዜናና ብስራት ነው።